ኤፍስቲ ፋሚሊዎች አልተቻሉም በጣም ፈን እያደረጉ ነው ትናንትና ታውቃላችሁ በፉፍዬ ቤት የተለቀቀው ቪዲዮ እንዴት በሳቅ እንደሚገል ማለት ነው እንትን እንውላችሁ እኔ ትናንትና ስቂበት ዛሬም ድጋሜኝ ሳየው እስቃለሁ ቲክቶክ ላይ የተቆራርጦ እንዲሁም ደግሞ አንዳንዴ የእውነት ዩቱቡ ላይ ራሱ እንደገና ገብቼ አይቼ እስቅበታለሁ ማለት ነው በጣም ነው የሚያስቀው። ማለት እኔ አንድ ነገር አይቼውም ስቄ ላልፍ ይችላለሁ፣ ግን በቀደጋግም ያንን ነገር እያየሁት ምስቅ ከሆነ ያ ነገር በጣም ውስጤን እንፈና አድርጎታል ማለት ነው እና ትናንትና የለቀቁት ቪዲዮ በጣም ፈን ነበር ያደረገኝ፣ በጣም እያሳቀኝ ምናምን ነበረ። ሰላም አሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናቸው? ከኔጋ ሁሉ ሰላም ነው። እንግዲህ እንደነገርኳችሁ ኤፍኤስቲ ፋሚሊ አልተቻለም፣ ጀስት ፈታ እያሉ እኛንም ፈታ እያደረጉን ነው ማለት ነው። እንደምታቆቱላቸውም ትናንትና በፉፉዬ ቤት ቪዲዮ ተለቀዋል። በጣም አምሮባቸው ሶፊም ፉፉዬም በጣም ተውበው በቃ ውብ ሆነው መጥተው ምናምን እራት ግብዣ ምናምን ነበረባቸውእና እና እራት ሲገባበዙ ቶፍቄ ደግሞ ለካ የት ናቸው ከየት ነው ወዴት ነው እያለ ያጣራል። እነሱን መከታተል ስራው ሆኖበታል። በታለና ተከታትሎ እራት የሚገባበዙበት ቦታ ሄዶ ነበረና እዛ ጋ ታምራላቸው ሲላቸው እንድን ነበር ያለ ታቂዋለሽ ሲል ፉፉ ማለት ነው እንዴ ችግር አለ አለፉ ፍዋዲ መቶ ደንግጦ ማለት ፊት ደንግጦ እንደማል በቃ እዛ ጋር በሳቅ ልሞት ነው ለነግራቸው ፓርት ነው ነግራችሁ የፈለግኩትና በዛ ጋር በሳቅ ልሞት ከዛ ደግሞ ላጉርስ ሲለው አረኔ ገብስ አልበላም ያመኛል እኔ እንጃ እንዴት እንደ እኔ በጣም በጣም ነው እያሳቀኝ ያለው የነበረው ማለት ነው። እኔ እንጃ አሁን ለራሱ ቪዲዮዋቸው ቲክቶክ ላይ እየተቆራረጠ ይደርሰኛል። በጣም በቃ ባዩት ቁጥር ነው የምንስቀው ማለት ነው እና ቴንክ ጀስት ፈታ ስለምታደርጉን ራሳቸውን ፈታ ብላቸው እኛንም ፈንታ ስለምታደርጉን እና መሰግናለን። በርቶ ጠንክሩ ስሩልን፣ ተለወጡልን፣ ተላወጡልን ጀግኖች ማለት ነው እና እንዴት ነበር ያማረባቸው ፉፉ። እንደዛ ሱፉን ግጭ አድርጉ ማለት እንዴት ያማረበት በቃ ፉፉ ሌላ ሰው ሆነ። በጣም ማረበት። ሶፊም በጣም ቆንጆ ሆኖ ነበር። በነገራችን ላይ ያው ቶፈቅም በጣም ቆንጆ ነው። ሁላቸውም ያምራሉ እና በጣም ዘና የሚያደርግ ቪዲዮ እየለቀቁልን ስለሆነ እነሱን ሼር ሰብስክራይብ የዓለም ማድረግ ንፍግና ነው። ውይ እንደዚህ ዘና የሚያደርገኝ ሰውማ እውነት ማለት አሁን አብዛኛው ዩቱበር እንደዚህ መጣላት መጨቃጨቅ ሆኗል። ግን እንደዚህ በራስ በራሳቸው ፈን እየተደረገ አነጋገራቸው እኮ ነው የሚያስቀኝ። በተለይ ቶፊቅ አነጋገሩ በጣም ሁኔታው ምናምን ያስቀኛል። አላቅም ማለት ነው። ምክንያቱም የሆነ ነገር ሲናገር እንደዚህ ብቻ አላውቅም እና ውለዱ ምናምን ሲላቸው ነበረ። ደግሞ እንትናን ሶፊዬን እና ፉፉን ይወልዳሉ ይወልዳሉ። ሰው ተገናኝቶ ወደው መውለድ አለበት ማለት አይደለም። ወይም ደግሞ ወደው ለመውለድ መቸኮል ትንሽ ችግር ሊያመጣ ይችላል። ወደፊት ለልጅ የሚያስፈልጋትን ነገር ትንሽ የተወሰነ ነገር ሰርቶ ልጁን በትክክል ለማስተማር እየሆነ በቃ ከለተለታዊ ውጮ ወጭ ውጮ አላልኩም ከለተለታዊ ወጭ ተረፍ ያለ ነገር ሲኖረው የሰው ልጅ ቢወልድ አሪፍ ነው። በነገራችን ላይ ያው ልጅ እርዚቅ ነው፣ ቢኖራችሁም ባይኖራችሁም ልጅ የራሱን እርዚቅ ነው ይዞ የሚመጣው። ነገር ግን ያው በዚህ ዘመን ደግሞ ዘመኑ ትንሽ ወደድ ስላለ ሁሉም ነገር ትንሽ ተረፍ አድርጋችሁ ልጅ መውለዱ አሪፍ ነው እና ይወልዳሉ ለማለት ያክል ነው። ለቶፊቅ ለመናገር የፈለኩት ነገር ይወልዳሉ እና አብሽር ይወልዳሉ ማለት ነው እና ቅናት የተሞላበት እንትን አሳይቶ ነው የሄደው። እንግዲህ እንግዲህ አትቅ ነው፣ ምንም ማድረግ አይቻልም ማለት ምንም ማድረግ አይቻልም። ሶፊ ሄዳለች ሂዳለች ማለት ነው። አንተ ግን አልሄድክም ገና ነህ። እሷ ከሄደች ቆየች ማለት ነው። ከሄደች ወደ ፉፉ ከሆነች ፉፉና ሶፊ ከተጣመሩ ወይም አንድ ከሆኑ ቆዩ። አንተ ግን በቃ ከስር ከስራቸው ምንድነው ከስር ከስራቸው እንደ ሴትዮኔ ማለት ነው የሆነ ስራ ስሰራ አሁን ያለሁበት ቤት ሳይሆን ከዛሬ ስንት አመት፣ እዚህ ቤት እንኳን ሶስት አራት አመት ነው። አሁን ግን ከዛሬ ስንት አመት የሆነ ስራ ገብቼ ከዛ ከኋል ከኋላ ከኋላ ከኋላ ትከተላይ ነበረ እና እንደዛች ሴትየሆነ ነው ሆነባቸው ነው ያልኩት እኔ ማለት ነው ቶፊቃ ለፉ ለፉፉዬና ለሶፊና አትከታተላቸው ጀስት ፈታ ይበሉ። ሲፈልጉ ራት ኪብሻ፣ ሲፈልጉም ቁርስ፣ ሲፈልጉ በቃ ዘና ይበሉበት ማለት ነው። ጊዜውና ሰዓቱ የነሱ ነው። ዘና ፈታ ይበሉበት፣ አትረብሻቸው። እንትን እርጉዝህን ይዘህ እራት መገባበዝ ትችላለህ እኮ ትችላለህ። ምነው እርጉዝ እራት መጋብዛት ትችልም እንዴ? ጋብዛት። እርጉዝህን ማነው ሮዛን ይዘህ እኮ ሮዛ እርጉዝ አይደለች። ሮዛን ይዘህ መጋ መገባበዝ ትችላለህ። በቃ ሶፊን ተዋት። ሶፊ ኮቴዋ በተረገጠ ወይም ኮቴዋ በሄደበት እያሸተት ከአትከተላት ማለት ነው። ሶፊ ኮቴዋ በሄደበት እያሸተት ከአትከተላት ተዋት ማለት ነው እና እንደዛ ነው ማለት መፈልገው ቶፊቄ መተው አለብ ሶፊን ማለት ነው። ሶፊ በቃ የፉፉዬ ብቻ ናት ማለት ነው። በጣም ነው ያመረባቸው እነዚህ ልጆች። በጣም ተውበው ተውበው ተውበው ተውበው በቃ ውበታቸው እያደረ እየፈለቀ ነው ማለት ነው አው እንደዚህ የሆነ በቃ ማለት ውስጣቸው የሚረብሽ ነገር ከሌለ እንደዚህ በቃ የሆነ ፊታችሁ ለራሱ ያንጸባርቃል። ውስጣችሁ ግን የሚረብሻችሁ ነገር ካለ ደስተኛ ለመምሰል ብትሞክሩ ራሱ ፊታችሁ ያስታውቃል ማለት ነው። ጥርሳቸው ኝኝ ብታደርጉት ግን ፊታችሁ፣ ግንባራችሁ ይናገራል። ጥርሳችሁ ብል ግንባራችሁ እኛ አይልም ማለት ነው፣ ውስጣችሁ የሆነ ነገር ካለ። አሁን ግን እነዚህ ልጆች ሶፊ እና ፉ ከውስጣቸው ደስተኛ እንደሆኑ ነው እኔ እያየዋቸው ያለሁት። በቃ ግንባራቸው፣ ጥርሳቸው፣ ጉንጫቸው ሳይቀር ነው እየሳቀ ያለው። እና ሳቁልኝ፣ በጣም ደስ ይላል። ደስተኛ ሆኖልኝ እኔ የምፈልገው ደስታ፣ ማንኛውም ሰው ተከፍቶ ማየት እንጃ። ሰይጣን ነው እንጂ ሰው ሰውን ተከፍቶ ማየት ይፈልጋል ብዬ አላስብም። ነገር ግን የአንዳንድ ሰው እንጃ አይጠፋም፣ ዙሮ ለማንኛውም እኔ ደስተኛ መሆናቸው ነው የምፈልገው እና መስራታቸው ነው የምፈልገው። እና ደግሞ በቃ ማበረታታት ነው ያለብን ማለት ነው። በጣም ዘና እንልባቸዋለን። በጣም ዘና የሚያደርጉ ልጆች ናቸው። ከዚህንም በኋላም ዘና ዘና የሚያደርግ ቪዲዮ ይዘውልን እንደሚመጡ ተስፋ አድርጋለሁ። በጣም ፈን የሚያደርግ ቪዲዮ እንደሚያመጡልን ተስፋ አድርጋለሁ። በጣም እኔ አላቅም በጣም እኔ እንጃ የሆነ ጊዜ ራሱ ቶፊቅ አበደ ምናምን ተየብለው የሰሩት ቪዲዮ ለራሱ በቃ በጣም በሳቅ ሊገለኝ ያችን ምንድነው፣ ምንድነው፣ ምንድነው የምትባለው ይህች ነጭ ነገር ምንድና? ዲምብላል ዲምብላል፣ ራዲምብላል ምንድና፣ እንደ ድመት ነገር ማለት ነው ምንድነው ስሙ ብቻ አላቅም ስሙ አጠፋብኝ። ያችን ይዞ መሬ ለመሬ ሲጎትታት ና በቃ ኔ በስሀቅ ልሞት የዛ አበደ ምናምን ብለው ቪዲዮ የሰሩት ና በየቀኑ የንላቸው የፈለጉት በየቀኑ ፈታዘና ፈን የሚያደርግ ቪዲዮ ነው የሚያመጡልን፣ እና እነሱን በጉት መጠበቅና ለእነሱ ሸር ሸር ወይም ላይክ ማድረግ ከኛ በጣም ቀላል ስራችን ነው ላለሁኝ ማለት ነው እና በርቱ ጠንክሩ፣ እኔንም ላይክ አድርጉኝ። በነገራችሁ ላይ ላይክ አድርጉኝ እስኪ ምን ችግር አለው? ላይክ አድርጉ፣ ላይክ አድርጉ፣ ቪዲዮ ቫይራል እንዲወጣ ማለት ነው እና ላይክ አድርጉ ለኔም ማለት ነው እና ለእነሱም ላይክ ሸር እያደረጋችሁ እና በረታታቸው እና በርቱልኝ ማለት ነው ምፈልገው ኤፍ ኤስ ቲ ፋሚሊ ሌስ ጎ ወደፊት ወደኋላ የለም እና በርቱልኝ። ውዳ ገደጆች ብዬ አላችሁ በሰላማችሁ በዝትረፊ ይበለልኝ። እንደነገርኳችሁ ቪዲዮ ላይክ አድርጉ። ቻናሌ ዩቱብ አብዴት ሳላደርገው ቀርቼ አብዴት መደረግ ፈልጎ ነበረ መሰለኝ እና እኔ አብዴት መደረጉን አላወቅኩም እና አብዴት ሳላደርገው ዝም ብዬ ቪዲዮ እየለቀኩ ነበረና ቀዝቅዟል ለካ እና አሁን አብዴት አድርጌዋለሁ፣ እየተንቀሳቀሰ ነው። እስኪ አሁንም ላይክ አድርጉኝ ማለት ነው። እና በያላችሁ በሰላማችሁ ይብዛው። ድጋሜ ሶስቴ ነው አራቴ፣ በያላችሁ በሰላማችሁ ይብዛልኳችሁ። እናንተ የአንችን ሰላም ይብዛ አንዴ እንኳን ብትሉ ይችላል። ባይ ለማንኛውም ጋይስ ቤተሰብ ቸው ካልኳችሁ በኋላ የሆነ ነገር ትዛለኝ ና ምንድን ነው ቁርስ የምሰሪ ምናምን ካላችሁ ወይም ደግሞ ምናባይ መስራት ከፈለጋችሁ በጣም ቀላል ነው። በጣም የሚጣፍጥ ቁርስ ነው የሰራሁት። ለልጅቷ ና ለእኔ ነበር የሰራሁት ማለት ነው፣ እና ሞክሩት ቀላል ነው። በምስሌ የቀምና ምሰራ ስራ ነው። ቱሽት ታውቃላችሁ ቱሽት ኔ የተጠቀምኩት ትን ቱሽት ነው ነጭ ቱሽት አለ፣ እንዲሁም ደግሞ ብራውን ቱሽት አለ። እኔ ብራውን ቱሽት ነው እየተጠቀምኩት ሶስት። ከዛ ወተት ታዘጋጃላችሁ። ወተቱ ላይ ትንሽዬ ምንድነው ስሙ ትንሽዬ ግርፋት አደርጋላችሁ። ከዛ አንድ ላይ ትደባልቁታላችሁ ትንሽ ሱካር ታደርጋላችሁ ወተቱ ላይ አንድ ላይ ምክስ ታደርጉትና ተማሞታላችሁ ከዛ ናር ላይ ናር ላይ ወይም ደሞ እሳት ላይ ሳጅ በሚባለው ወይም ደሞ መጥበሻ በሚባለው ትንሽ የስኳር ታደርጉና ሱካሩን ትትሉታላችሁ እስከሚቀልጥ ድረስ ታማስሉታላችሁ ከዛ ትንሽ ዝብዳ ታደርጋላችሁ ከዛ ቱሽቱን ወተት ውስጥ እየነከራችሁ እዛ ጋር ታደርጉታላችሁ ለዚዝ መራ ለዚዝ የሚ የሆነ ምግብ ነው፣ በጣም ነው የሚጣፍጠው። ቁርስ መብላት ከፈለጋችሁ የምሰርታችሁ ብሉት፣ ይጣፍጣል ማለት ነው። በይ